ሰላም ሰላም ውዴ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ፣ ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኝ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ኤክሰርሳይዝ ዋን ፖይንት ትሪ ዋን በዛሬው ቪዲዮ የሚሰራላችሁ ትምህርት የሰባተኛ ክፍል የሂሳብ ትምህርት ነው። ይህንን ኤክሰርሳይዝ እና እንዲሁም ደግሞ የዚህን ሪቪው ኤክሰርሳይዝ ጥያቄዎች እንሰራለን ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ኤክሰርሳይዝ ዋን ፖይንት ትሪ ፖይንት ዋን ጊቭን ኤ ኤ 1346 ተሰጥቶናል። ቢ ደግሞ 143 ተሰጥቶናል። ሲ ኢንቢት ሴት ነው። ዲ ደግሞ 123456 ተሰጥቶናል። ዘን ፋይንድ ኤ ኢንተርሴክሽን ቢ። ሶ ኤ ኢንተርሴክሽን ቢ ማለት ኤ ውስጥ እና ቢ ውስጥ ያሉትን መጻፍ ማለት ነው። ስለዚህ ኤ ውስጥ እና ቢ ውስጥ ያሉት ማናቸው? አንድ አራት እና ሶስት ይሆናሉ ማለት ነው። ኤ ኢንተርሴክሽን ሲ፣ ኤ ውስጥ እና ሲ ውስጥ ያሉ። ሲ ኦልሬዲ ኢንቢት ሴት ነው። ኤ ደግሞ 1346 ነው። ስለዚህ የጋራ የላቸውም። የጋራ ከሌላቸው መልሳችን ምን ይሆናል? ኢምቢት ሴት ይሆናል ማለት ነው። ሲ ላይ ኤ ኢንተርሴክሽን ዲ ኤ ውስጥና ዲ ውስጥ ያሉ ማለት ነው። ሶ ኤ ውስጥም ዲ ውስጥም ያሉትን ስንዘረዝር አንድ፣ ሶስት፣ አራት፣ ስድስት ዘን ብራሱን እንዘጋለን ማለት ነው። ዲ ላይ ደግሞ ኤ ዩኔንቢ ኤ ዩኔንቢ ማለት ኤ እና ቢን አንድ ላይ መጻፍ ማለት ነው። መጀመሪያ ኤ ልጻፍ፣ አንድ፣ ሶስት፣ አራት፣ ስድስት። ቀጠለም ቢን ስንጽፍ አንድ ኦሬጅ ተጽፏል፣ አራትም ተጽፏል፣ ሶስትም ተጽፏል። ስለዚህ ኤ ዩ ኔም ቢያችን ዋን ስሪ ፎር ሲክስ ይሆናል ማለት ነው። ሲ ዩኔም ቢ ሲ ኦሬዲ እምቢ ስለሆነ ቢን ብቻ እንጽፋለን። ቢ ደግሞ 1 አራት ሶስት ነው ማለት ነው። ኤፍ ላይ ቢ ዩኔም ዲ ቢ እና ዲ ያሉትን አንድ ላይ እንጽፋለን። ቢ ቢን ልጻፍ አንድ አራት ሶስት ቀጥለን ዲ ውስጥ ያሉትን ልጻፍ 1 ተጽፏል። ሁለት አልተጻፈም፣ ሶስት ኦሬዲ ተጽፏል፣ ከዛ አራት ተጽፏል። አምስት እና ስድስት ይሆናል ማለት ነው። እሺ ጂ ላይ ደግሞ ስንመጣ ጂ ላይ ስንመጣ፣ ኤ ኢንተርሴክሽን ቢ ዩኒየን ሲ ኤ ኢንተርሴክሽን ቢ ኤ ኢንተርሴክሽን ቢ ዩኒየን ሲ ማለት መጀመሪያ ኤ ኢንተርሴክሽን ቢን እንሰራለን። ኤ ኢንተርሴክሽን ቢ አንድ አራት ሶስት ነው፣ ኤ ውስጥም ቢ ውስጥም ያሉት ማለት ነው። ዘን ዩኒየን ሲ ሲ ኦሬዲ ኢንቢት ሴት ነው። ስለዚህ ሁለቱን ዩኒን ስናደርግ አንድ አራት ሶስት ይሆናል ማለት ነው። ሲ ውስጥ ምንም ስለሌለ ኤ ኢንተርሴክሽን ቢን ብቻ እንጽፋል ማለት ነው። እሺ ቀጥሎ ኤች ነው። ኤች ላይ ያለውን ስንሰራ ደግሞ ቢ ዩኒየን ሲ ዩኒየን ዲ ቢ ዩኒየን ሲ ኢንተርሴክሽን ዲ ነው። ኢንተርሴክሽን ዲ ቢ ዩኒየን ሲ ቢ ዩኒየን ሲ ማለት ቢ ኦልሬዲ አንድ አራት ሶስት ነው። ሲ ኢምቢቴት ስለሆነ ምንም የምንጽፈው ነገር የለንም። ኢንተርሴክሽን ዲ ዲ ደግሞ ምንድን ናቸው? ዲ ውስጥ ያሉት አንድ ሁለት ሶስት አራት አምስት ስድስት። ስለዚህ አንድ አራት ሶስት እና የአንድ ሁለት ሶስት አራት አምስት ስድስት የጋራ ማን ነው የሚሆነው? አንድ አራት እና ሶስት ይሆናል ማለት ነው። ሶ ይህን በዚህ መንገድ እንሰራለን። አይ ለመስራት ደግሞ ኤ ኢንተርሴክሽን ቢ ዩኒየን ቢ ኢንተርሴክሽን ዲ ኤ ኢንተርሴክሽን ቢን ሰርተናል ስንት ነው? አንድ አራት ሶስት ነው። ዩኒየን ቢ ኢንተርሴክሽን ዲስ ቢኢንተርሴክሽን ዲም አንድ አራት ሶስት ነው፣ ምክንያቱም ቢ ውስጥም ዲ ውስጥም ያሉት አንድ አራት ሶስት ናቸው ማለት ነው። ስለዚህ ሁለቱን ዩኒየን ስታረጉት ምን ይሆናል? ሁለቱን ዩኒየን ስታርጉት አንድ አራት ሶስት እና አንድ አራት ሶስት ዩኒየኑ ራሱ አንድ አራት ሶስት ይሆናል ማለት ነው። ስለዚህ የአይ መልስ አንድ አራት ሶስት ይሆናል ማለት ነው። ሁለተኛው ላይ the relation between set a and b is shown in the venn diagram below list all elements of a እሺ፣ የኤ ኤሌመንቶችን ዘርዝሮ ብለናል። የኤ ኤሌመንቶች ማን ማን ናቸው? ኤ ውስጥ ያሉት ማለት ነው። የኤ ኤሌመንቶች እዚህ ውስጥ ያሉት ናቸው። ስለዚህ ሁለት አምስት እና ሰባት ናቸው ማለት ነው። ሊስት ኦል ኢሌመንት ኦፍ ሴት ቢ ቢ ውስጥ ያሉትን ደግሞ ዘርዝሩ ተብለናል። ሶ ቢ ውስጥ ያሉት ደግሞ እነዚህ ናቸው ማለት ነው። ሁለት አንድ ሁለት ሶስት ቢ ውስጥ ያሉት አንድ ሁለት ሶስት። ኤ ኢንተርሴክሽን ቢ ኤ ኢንተርሴክሽን ቢ ማለት እዚህ ጋር የጋራ ቦታ አለች፣ እሱ ውስጥ ያለችው ማናት? ሁለት። ስለዚህ ሁለት ይሆናል ማለት ነው። ፋይንድ ኤ ዩኒየን ቢ እዚህ ጋር የምናያቸውን ቁጥሮች በሙሉ መጽሐፍ ማለት ነው። ኤ ዩኒየን ቢ ማለት ስለዚህ አንድ ሁለት ሦስት አምስት ሰባት ይሆናል ማለት ነው። በዚህ መንገድ እንሰራለን። ፎሎውንግ ቬን ዲያግራም ኤ ኢንተርሴክሽን ኤ ኢንተርሴክሽን ቢን ሼድ ስናደርግ ለኤም ለቢም የጋራ የሆነውን ሼድ እናደርጋለን። ለኤም ለቢም የጋራ የሆነው ምንድን ነው? እዚህ ጋር ቢ አለን። ስለዚህ እቺ ውስጧን ትንሿን ሰርክል እንቀባታለን ማለት ነው። ስለዚህ ትንሿ ሰርክል የኤም የቢም የጋራ ቦታ ነች። ሶ በዚህ መንገድ እንቀባለን። አራተኛው ጥያቄ ላይ ኢፍ ኤ ኢዝ ኤ ሰብሴት ኦፍ ቢ ዘን ኤ ኢንተርሴክሽን ቢ ኤ ለቢ ፕሮፐር ሰብሴት ቢሆን ያ ማለት ኤ ውስጥ ያሉት በሙሉ ቢ ውስጥ አሉ። ቢ ግን የሚለይበት ነገር አለ ማለት ነው። ለምሳሌ ኤ አንድ ሁለት ሶስት ብል ቢን ደግሞ አንድ ሁለት ሶስት አራት ብንል ማለት ነው ዘን ኤ ኢንተርሴክሽን ቢ ምን ይሆናል? ኤ ኢንተርሴክሽን ቢ ኤም ውስጥ ቢም ውስጥ ያለው ማን ነው? አንድ ሁለት ሶስት። ይሄ ማለት ከማ ጋር እኩል ነው ከኤ ጋር እኩል ነው ማለት ነው። ስለዚህ ኤ ኢንተርሴክሽን ቢ እዚህ ጋር ምን ይሆናል? ኤ ይሆናል ማለት ነው። እሺ ዩኒየን እንስራ። ኤ ዩኒየን ቢ እንስራ። ሁለቱን አንድ ላይ ስናዋህድ አንድ ሁለት ሶስት አራት አም አምስት የለም። ስለዚህ አንድ ሁለት ሶስት አራት ብቻ ይሆናል ማለት፣ ይሄ ከማ ጋር እኩል ነው ከቢ ጋር እኩል ነው። ስለዚህ ኤ ዩኒየን ቢ ከማ ጋር እኩል ነው ከቢ ጋር እኩል ነው። ስለዚህ ኤ ለቢ ፕሮፐር ሰብሴት ከሆነ፣ አሁን እዚህ ጋር እንደምታዩት ኤ ለቢ ፕሮፐር ሰብሴት ነው። ምክንያቱም ኤ ውስጥ ያሉት በሙሉ ምን ውስጥ አሉ? ቢ ውስጥ አሉ። ቢ ግን ከኤ የሚለይበት ቢያንስ ማንን ይዟል? አራትን ይዟል። ስለዚህ ኤ ለቢ ምንድን ነው? ፕሮፐር ሰብሴት ነው። ኤ ለቢ ፕሮፐር ሰብሴት ከሆነ ኤ ኢንተርሴክሽን ቢ ከማጋር እኩል ነው፣ ከኤ ጋር እኩል ነው። ኤ ዩኒየን ቢ ደግሞ ከማጋር እኩል ነው፣ ከቢ ጋር እኩል ነው ማለት ነው። እሺ ሌላው ሰመሪ ወደ ሰመሪ ስንገባ ሰመሪ ፎር ዩኒት ዋን። እሺ እዚህ ጋር ሴት ማለት ምን ማለት ነው? ሴት ሲባል ኮሌክሽን ኦፍ ዌል ዲፋይንድ ኦብጄክት ነው። ዌል ዲፋይንድ ሲባል ምንድነው? አከራካሪ ያልሆነ ማለት ነው። አከራካሪ ያልሆነ በትክክል አባላቶቹ በትክክል መዘርዘር የሚቻል ኦፒኒን የማይገባበት ከሆነ ዌል ዲፋይንድ እንለዋለን ዘ ኢንዲቪጁዋል ኦብጀክት እያንዳንዱ ኦብጀክት ኢን ዘሴት ስብስብ ውስጥ እያንዳንዱ ኦብጀክት ምን ይባላል ሜምበር ወይም ኢለመንት ይባላል ማለት ነው ኤሴት ዊች ዶንት ሃቭ ኢለመንት ሴቱ ደግሞ ኢለመንት ወይም አባል ከሌለው ምን ይባላል ኢምፕቲ ሴት ይባላል ማለት ነው ቱ ሴት ኤ ኤንድ ቢ ኤ ና ቢ የተባሉ ሁለት ስብስቦች አር ሴድ ቱ ቢ ኢኳል እኩል ከሆኑ ኢፍ ዘይ ሃቭ ኤግዛክትሊ ዘ ሴም ኢለመንት እኩል ናቸው የምንለው ሁለቱም ኤ ና ቢ ተመሳሳይ ኤሌመንት ካላቸው ሁለቱ ስብስቦች ኢኳል እንላቸዋለን። ኤሴት ኤ ኢዝ ሴድ ቱ ቢ ሰብሴት ኦፍ ሴት ቢ ሴት ኤ ለቢ ሰብሴት ነው የምንለው በዚህ መልኩ እንጽፈዋለን ማለት ነው። መቼ ነው አጻጻፉ ኤ ኢዘ ሰብሴት ኦፍ ቢ ማለት እያንዳንዱ ኢለመንት ኤ ውስጥ ያሉት ቢ ውስጥ ካሉ ነው ማለት ነው። ፕሮፐር ሰብሴት የሚባለው ደግሞ በዚህ ነው ልክ በዚህ መንገድ እንጽፈዋለን። መቼ ነው ፕሮፐር ሰብሴት የምንለው? ኤ ውስጥ ኤ ለቢ መጀመሪያ ሰብሴት መሆን አለበት፣ ፕላስ ደግሞ ቢ አትሊስት ዋን ሞር ኢለመንት፣ ቢ ቢያንስ ከኤ የሚለይበት አንድ ኢለመንት መያዝ ይኖርበታል ማለት ነው። ዩኒየን ኦፍ ቱ ሴት ኤ ኤን ዲ ቢ ኤ እና ቢ የሚባሉ ሁለት ሴቶች ማለት ነው። በዚህ ነው የሚወከሉት። ዩኒየን ሲባል ኤ ዩኒየን ቢ በዚህ እንወክለዋል ማለት ነው። ዘ ሴት ኦፍ ኦል ኢለመንትስ ዊች ቢሎንግስ ቱ ኤ ኦር ቢ ኦር ቦስ ስለዚህ ኤ ዩኒየን ቢ ማለት ኤ ውስጥ ያሉትን መጻፍ ቢ ውስጥ ያሉትን ወይ ደግሞ ሁለቱም ጋር ያሉትን አንድ ላይ መጽሐፍ ማለት ነው ሌላው ኢንተርሴክሽን ነው ኢንተርሴክሽን ኦፍ ቱ ሴት ኤ ኤንድ ቢ ሶ ኢንተርሴክሽን ስንሰራ ደግሞ ምንድን ነው የምናደርገው ደነትድ ባይ በዚህ ነው የሚወከለው ኤ ኢንተርሴክሽን ቢ ምን ማለት ነው ኤ ሴት ኦፍ ኦል ኢሌመንትስ ዊች ቢሎንግስ ቱ ቦዝ ኤ ኤንድ ቢ ኤ ውስጥም ቢ ውስጥም ያሉት ማለት ነው አሁን ይሄንን ረቪው ኤክሰርሳይዝ እንሰራለን ስቴት ወዘር ዘ ፎሎዊንግ ግስ ትሩ ኦር ፎልስ እሺ እዚ ጋር ትሩ ወይም ፎልስ መሆኑን ወስኑ ይላል ኦል ኢኩቫለንት ሴት አር ኢኳል ሴት ይሄ ምንድነው ፎልስ ነው ማለት ተገልብቷል ኦል ኢኩቫለንት ሳይሆን ማለት ያለበት ኦል ኢኳል ሴት ነው ኦል ኢኳል ሴት አር ኢኩቫለንት ካለ ትሩ ነው ነገር ግን ኢኩቫለንት ሴት ሁሉ ግን ኢኳል ሴት አይሆንም ለምሳሌ ኤ አንድ ሁለት ሶስት ብንል ቢን ደግሞ ኤ ቢ ሲ ብለው ሉክ ኤና ቢ ኢኩቫለንት ናቸው ኤና ቢ ኢኩቫለንት ናቸው፣ ግን እኩል አይደሉም ማለት ነው። ስለዚህ ኢኩቫለንት የሆነ ሁሉ እኩል አይሆንም፣ ነገር ግን እኩል የሆነ ሁሉ ደግሞ ኢኩቫለንት ይሆናል ማለት ነው። ቢ ኤሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ ዬስ ትሩ ይሆናል። ሴት አንድ ሴት ለራሱ ሰብሴት መሆን ይችላል፣ ግን ፕሮፐር ሰብሴት ግን መሆን አይችልም ማለት ነው። ኤም ኤን ኦ ኢዝ ኤ ሰብሴት ኦፍ ኤም ኤን። ሰብሴት ለመባል እዚ ውስጥ ያሉት በሙሉ እዚ ውስጥ መኖር አለባቸው። ስለዚህ ኦ የለም ኦ እዚህ ውስጥ አለ፣ ነገር ግን እዚህ ውስጥ የለም። ስለዚህ ይሄ ሰብሴት መሆን አይችልም፣ ፎልስ ነው ማለት ነው። እሺ ሁለት እዚህ ውስጥ አለች እያለ ነው። ሁለት እዚህ ውስጥ የለችም፣ አስራ ሁለት ናት። ሉክ ሁለት የለችም። ስለዚህ ይሄ ምንድን ነው? 0 4 12 ነው ያለው ሁለት የለም። ይሄም ፎልስ ነው ማለት ነው። ኢፍ ኤ ዩኒየን ቢ ኢዝ ኢኳልስ ቱ ኤምቲ ሴት ዘን ኤ ኢዝ ኢኳልስ ቱ ቢ ኢዝ ኢኳልስ ቱ ኤምቲ ሴት ይለናል። ኤ ዩኒየን ቢ ኤምቲ ሴት ከሆነ ኤ እና ቢ ኤምቲ ሴት ሆነ ማለት ኤ እና ቢ ምንም የለውም ባዶ ነው ማለት ነው፣ እንጂ ኤ ውስጥ የሆነ አባል ቢኖር ቢ ውስጥ የሆነ አባል ቢኖር ኤ ዩኒየም ቢ ኤም ቢ ሴት ሊሆን አይችልም። ስለዚህ ኤ ዩኒየም ቢ ኤም ቢ ሴት ሆነ ማለት ኤ እና ቢ ባዶ ነው። ስለዚህ ኤ እዚህ ኳሱ ቢ እዚህ ኳሱ ኤም ቢ ሴት ይሄ ትሩ ነው ማለት ነው። ኢፍ ኤ ኢንተርሴክሽን ቢ እዚህ ኳሱ ኤም ቢ ሴት ዘንድ ኤ እኩል ነው ቢ እኩል ነው ኤም ቢ ሴት ይሄ ፎልስ ነው። ኢንተርሴክሽናቸው ኤም ቢ ሴት ቢሆን እኩል ሊሆኑ አይችሉም፣ ወይ ደግሞ ኤም ቢ ሴት ላይሆኑ ይችላሉ። ለምሳሌ ኤን አሁን ይሄን ራሱን ኤግዛምፕል ልውሰደው። ኤን ለምሳሌ ሶስት አራት እሺ፣ ሌላ ኤግዛምፕል ቢን ደግሞ ኤቢ በወስድ ኤ ኢንተርሴክሽን ቢ ምንድነው? ኢም ቢት ሴት ነው። ግን ኤ እና ቢ ግን ኢምቢት ሴት ናቸው እንዴ? አይደሉም። ስለዚህ ኢንተርሴክሽኑ ኢምቢት ሴት ሆነ ማለት ኤ እና ቢ ኢምቢት ሴት ሆኑ ማለት አይደለም። ስለዚህ እዚህ ጋር ኤ እና ቢ ይላል፣ ኤ ኢንተርሴክሽን ቢ ኢምቢት ሴት ከሆነ ይላል ኤ እና ቢ ኢምቢት ሴት ነው ይላል። ይሄ ፎልስ ነው፣ ሊሆን አይችልም። አሁን ባሳየዋቸው ኤግዛምፕል ኤ ኢንተርሴክሽን እምቢት ሴት ኤ ነው ፎር ኤኒ ሴት ትሩ ነው ኢንተርሴክሽን እምቢት ሴት ኤ ነው ዩኒን እምቢት ሴት ደግሞ ነው ይሄም ትሩ ነው እችን በደንብ መያዝ አለባቸው ኢንተርሴክሽን እምቢት ሴት ኤ ነው ዩኒን እምቢት ሴት ደግሞ ነው ማለት ነው ሶ እዚጋ እዚጋ ሶሪ ኤ ኢንተርሴክሽን እምቢት ሴት ኤ አይደለም ኤ ኢንተርሴክሽን እምቢት ሴት ኤ ሳይሆን እምቢት ሴት ነው ይሄኛው ፎልስ ነው ነገር ግን ኤ ዩኒየን ኢምቢት ሴት ግን ከኤ ጋር እኩል ነው። ኤ ዩኒየን ኢምቢት ሴት ከኤ ጋር እኩል ነው። ኤ ኢንተርሴክሽን ኢምቢት ሴት ደግሞ ኢምቢት ሴት ነው ማለት ነው። ኤ ዩኒየን ኢምቢት ሴት ደግሞ ኤ ነው። ቱ ደ ኮሬክት አንሰር ዊች ኦፍ ደ ፎሎውንግ ኢዝ ኖት ደ ፕሮፐር ሰብ ሴት ኦፍ ደ ሴት ኢኤፍ እሺ፣ አሁን ለዚህኛው ፕሮፐር ሰብሴት የሆነ እንፈልጋለን። ከዚህ ውስጥ ፕሮፐር ሰብሴት የሆነ ለምሳሌ ኤ ኤ ፕሮፐር ሰብሴት መሆን ይችላል። እዚህ ጋር ኖት ነው ያልሆነው ነው የተባለ ነው፣ ኖት ፕሮፐር ሰብሴት ያልሆነ ስለዚህ ኤ መሆን ይችላል ራይት። ምክንያቱም ኢን ቢሴት ኢዝ ኤ ፕሮፐር ሰብሴት ኦፍ ኤኒ ሴት ነው። ኢ ኢም መሆን ትችላለች፣ ምክንያቱም እዚህ ውስጥ ኢ ስላለች ማለት ነው። ኤፍም ይሆናል እዚህ ውስጥ ስላለ ይሆናል። ዲ ግን አይሆንም። ለምን አይሆንም? ኢ ተመሳሳይ መሆን የለበትም። ቢያንስ ይሄኛው ምን መሆን አለበት? ቢያንስ መለየት በሆነ መለየት አለበት ማለት ነው። መለየት አለበት ስለዚህ ኢ ኤፍ ለምሳሌ ሰብሴት ኦፍ ኢኤፍጂቢል ኤፍጂቢል ይሆናል። ምክንያቱም ጂ ቢያንስ በአንድ ተለይቷል ማለት ነው። ቢያንስ በአንድ መለየት አለበት። ስለዚህ ፕሮፐር ሰብሴት መሆን አይችልም። ሰብሴት ግን መሆን ይችላል። ስለዚህ ከዚህ ውስጥ ፕሮፐር ሰብሴት ያልሆነው ዲ ነው ማለት ነው። እሺ፣ ቀጣይ ጥያቄ ላይ ሁሽ አውን ዘ ፎሎውንግ ኢዝ ኢክቪቫለንት ዘ ሴት ኤስሪ። ኢክቪቫለንት ብዛት ነው የምናየው። ስለዚህ ብዛቱ ስንት ነው? ሁለት ነው። ይሄ ይሄ ብዛቱ ዜሮ ነው። የዚህ ብዛት ሁለት ነው። የዚህ ብዛት አንድ ነው። የዚህ ብዛት አንድ ነው። ስለዚህ ኢኩቫለንት የሆነው ቢ ነው ማለት ነው። ብዛቱ እኩል መሆን አለበት ኢኩቫለንት ለመባል። ሶስተኛው ላይ ኤ ለቢ ሰብሴት ከሆነ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ነሰሰሪ ትሩ። እሺ ሉክ እዚህ ጋር ኤ ለቢ ሰብሴት ከሆነ ኤ ኢንተርሴክሽን ቢ ቢ ሳይሆን ኤ ነው። እዚህ ጋር ኤ ኢንተርሴክሽን ቢ ምንድነው የሚሆነው? ኤ ይሄ ልክ ነው። ይሄ ልክ ነው። ኤ ሳይሆን ቢ ነው የሚሆነው። እዚህ ጋር ኤ ኢዘ ሰብሴት ኦፍ ቢ ይሄ ልክ አይደለም። ኤ ኢዘ ፕሮፐር ሰብሴት ኦፍ ቢ ይሄ ልክ ሊሆን አይችልም። ኤ ለቢ ሰብሴት ከሆነ ኤ ለቢ ፕሮፐር ሰብሴት ላይሆን ይችላል። ምክንያቱም ለምሳሌ ኤ ብዬ አንድ ሁለት ሶስት ብል ቢ ብለን አንድ ሁለት ሶስት ብንል እዚህ ጋር አሁን ኤ ለቢ ሰብሴት ነው፣ ግን ኤ ለቢ ግን ፕሮፐር ሰብሴት አይሆንም። ምክንያቱም ቢ ቢያዝ አልተለየም ከኤ ከኤ መለየት አለበት። ስለዚህ ሰብሴት ሆነ ማለት ፕሮፐር ሰብሴት ላይሆን ይችላል ማለት ነው። እዚህ ጋር ትሩ የሆነው ይሄኛው ብቻ ነው። አራተኛ ኢፍ ኤ ኤ ቢ አሁን ኤ ኤ ቢ ብትሆን፣ ሉክ ኤ ኤ ቢ ብትሆን ቢ ደግሞ ሲ ዲ ብትሆን ዘን ኤ ኢንተርሴክሽን ቢ ምን ይሆናል? እሺ ስለዚህ ኤ ኢንተርሴክሽን ቢ ማለት ለሁለቱም ሁለቱም ጋር ያለ እንደማለት ነው። ስለዚህ ኤ ኢንተርሴክሽን ቢ ሁለቱም ጋር ያለው ማለት ነው። የለም፣ ሁለቱም ጋር የጋራ አለ የለም። ምን ታዲያ ኢምቲ ሴት ነው ማለት ነው። ምክንያቱም የጋራ የላቸውም። which one of the following is the venn diagram representation e a proper subset of f እሺ፣ e a proper subset of f የሚለውን ዲያግራም የሚያሳየን የትኛው ኢ ውስጥ ኤፍ ውስጥ ኢ ለኤፍ ፕሮፐር ሰብሴት ማለት ኢ ውስጥ ያሉት በሙሉ ኤፍ ውስጥ መኖር አለባቸው። ሶ ይሄኛው ዲያግራም ነው ማለት ነው። ምክንያቱም ኢ ትንሽ ሰርክል ናት። ማን ውስጥ ትገኛለች? ኤፍ ውስጥ ትገኛለች። ሶ ይሄ ነው መልሱ ማለት ነው። ይሄኛው ግን ኢ ዝጋ ትልቅ ነው። ኢ ኤፍ ውስጥ አይገኝም። ዝጋ ሉክ ኤፍ ግን ኢ ውስጥ ይገኛል። ሶ ይሄኛው ዲያግራም ኤፍ ኢዝ ኤ ፕሮፐር ሰብሴት ኦፍ ኢ ለሚለው፣ ይቺኛው ደግሞ ኢዝ ኤ ፕሮፐር ሰብሴት ኦፍ ኤፍ ስድስተኛ ጥያቄ ሌት ኤ ፎር ሲክስ ኤይት ቴን ትዌልፍ ኤንድ ቢ ፋይቭ ሲክስ ሴቨን ኤይት ናይን ዘን ሸውዛት ኤ ዩኔን ቢ ኤ ኢንተርሴክሽን ቢ ዩዚንግ ቬን ዲያግራም እሺ እዚህ ጋር እንደምታዩት የጋራ አላቸው ኤ ኢንተርሴክሽን ቢ የጋራ አላቸው ማነው የጋራቸው ስድስት እና ስምንት ስድስት እና ስምንት የጋራ ነው ስለዚህ ምንድነው የምትሰሩት የጋራ ካለ ሁለት ሰርክል ትሰራላችሁ ልክ እንደዚህ ከዛ የጋራ የሆነ ቦታ ታዘጋጃላችሁ እዚጋ ኤ እዚጋ ቢ የጋራ የሆነውን እዚጋ የጋራ የሆነ ቦታቸው ላይ ትጽፋላችሁ። የጋራ የሆነች ማናት? ስድስት እና ስምንት። ስድስት አለ ስምንት አለ። ሌላ የጋራ ዘን ኤ ውስጥ ኤ ውስጥ ኤ ውስጥ ኤ ውስጥ ብቻ ያሉትን አሁን እንጽፋለን። አራት አራት ትጽፋላችሁ። ስድስት ኦሬዲ ተጽፏል አልጽፍም። ስምንት ተጽፏል አልጽፍም። ስለዚህ ቀጥዬ አስር እና አስራ ሁለት እንጽፋለሁ ማለት ነው። ቢ ውስጥ ደግሞ አሁንም ያልተጻፉትን ነው የምጽፈው አምስት አልተጻፈም፣ ስድስት ኦርዲ ተጽፏል፣ ሰባት አልተጻፈም፣ ስምንት ተጽፏል፣ ዘጠኝ። ስለዚህ ይሄ ነው በዚህ መንገድ ነው ማለት። ይሄ ኤ ዩኒየን ቢ ነው ኤ ኢንተርሴክሽን ቢ እንዴ፣ እንዳጠቃላይ ኤ ዩኒየን ቢ ነው። ኤ ኢንተርሴክሽን ደግሞ ይሄ ኤ ዩኒየን ቢ ነው። ኢንተርሴክሽን ደግሞ አሁንም ሁለት ሰርክል ትሰራለች ይሄንን ኤ ትላላችሁ፣ ይሄንን ቢ ትላላችሁ። ዘን የጋራውን እዚህ ጋር ስድስት እና ስምንት ይሄ ኤ ኢንተርሴክሽን ቢ ነው ማለት ነው። ስለዚህ ይሄኛው ዲያግራም ኤ ዩኒየን ቢ ነው፣ ይሄኛው ዲያግራም ደግሞ ኤ ኢንተርሴክሽን ቢ ይሆናል ማለት ነው። እሺ ለዛሬ ያዘጋጀው ቪዲዮ ይሄ ነው። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ።